ሀገር ያለሁኝ ሽርክ ሠራ ነበረ። ቤተሰቦቼም አሁን በሽርክ ላይ ነው የሚኖሩት። ስለዲን ቤተሰቦቼም ጭምር የምናውቀው ነገር የለም። እጾማለሁ፣ አልሰግድም፣ ጀናባም አልታጠብም። ሐራም ሐላል የሚባለውን ነገር አላውቀውም ነበረ። አልሐምዱሊላህ አሁን ስለ ዲኔ አወቅኩኝ። ከአሁን በፊት ላደረግኩት ወንጀል ምን ማድረግ ነው ያለብኝ? ሐይድ ላይ እያለሁስ ያልጾምኩትን ያልሰግትኩትን ያልሰግድኩትን ሶላት ምን ማድረግ ነው ያለብን የሚል ጥያቄ ነው። ባለማወቅና በጀህልና በተደረገ ነገር አላህ ተባረክ ወተዓላ አይቀጣም። ቀጣይ ህይወቱን ያስተካከለ ሰው ደግሞ ያለፈውንም አላህ ተባረከ ወተዓላ ይምረዋል። ሽርክ ምንም እንኳ ከባድ ወንጀል ቢሆን በህይወት ያለ የተወበተን ሰው አላህ ተባረክ ወተዓላ እንደሚምረው ከቁርአን ከሐዲስ እንረዳለን።

አውቆ መጠበቅ ነው። ወላጆችም ከሽርክ እንዲታቀቡ የሽርክን አስከፊነት በቁርአን በሐዲት በተደገፈ ማስረጃ መንገር፣ በሰዎች በዓሊሞች ማስመከር፣ እንደዚሁ አዘውትሮ ዘውትሮ አላህ ቀልባቸውን እንዲመልሰው ዱዓ ማድረግ ነው። ሐይድ ላይ ሆነው ያልሰገዱትን ጾምና ሶላትን በተመለከተ ሐይድ ላይ ያለች ሴት፣ የወሊድ ደም ላይ ያለች ሴት መስገድ አይፈቀድላትም። የሰገደች እንደሆነም ወንጀለኛ ትሆናለች። ውሃ ከዚያ ጾምም የወሊድ ደም ላይ የወራባ ደም ላይ ያለሽ ሴት መጾም አይፈቀድላትም። ወላክን ልዩነቱ ሶላቱ ሐይዱ ሲቆም ቀባ አይወጣም፣ ጾሙ ቀባ ይወጣ መጾም ሙስልም ላይ ግዴታ መሆኑን ታውቂ ከነበረ ግዴታነቱን ከማወቅሽ ጋ ቀባ ያላወጣሻቸው ያለፉ የረመባን ጾሞችን ተውበት ከማድረግ ጋር። በማዘግየት ከመፀጨት ጋር ቀባ ማውጣት ብቻ ነው የሚጠብቀው ሶላቱ ግን ቀባ አይወጣም። እነዚህ ጾሞችን ቀባ ማውጣት ማይቻልበት የጤና ችግር ካለና ጾሙ እንደሚጎዳ በታማኝ ባለሙያ ከተነገረ በጾሙ ፋንታ ለእያንዳንዱ ቀን አንዳንድ ሚስኪን ምስኪን በማብላት መካስ ይቻላል። ሌላኛው ጥያቄ ወላጆቼ ወደ አኼራ ሄደዋል። በህይወት እስካለሁ ድረስ የምቀራው ቁርአን ለነሱ እንዲደርስ ብዬ ነይቻለሁ። ይህ ነገር እንዴት ይታያል የሚል ጥያቄ ነው። ለመውት ሰው ቁርአን መቅራት ይቻላል አይቻልም፣ ይደርሳል አይደርስም፣ በፉካሃዎች መሀል ክላፍ ያለበት ጉዳይ ነው። በርካቶቹ እንደሚደርስ እንደሚቻል ጠቅሰዋል። ለወላጆች በሚሆንበት ጊዜ ልጆቻቸው ለእነሱ ቢነይቱም ባይነይቱም፣ እነሱ ከቀሩት ቁርአን ከሰገዱት ሶላት ወላጆች ይጠቀማሉና ይህን ያክል አነጋጋሪ አይደለም። ሆኖም ሁሌ በቋሚነት ለነሱ የሰገድኩትን የቀራሁትን ብሎ መነየቱ የሚመከር አይደለም። ይልቁንስ አንዳንዴ ለእነሱ ለነሱ ሙሉ ኸትማ አንድ ጊዜ ሙሉ በማክተም ለነሱ ብሎ ማድረግ፣ ሌላ ጊዜ ደግሞ ለራስ ማድረጉ በላጭ። ሌሎች ዕለሞች የሚመርጡትና ከሱና ይሄዳል የሚባለው ለራስ እያኸተሙ ለራስ እየጾሙና ሐጅና ዑምራ እያደረጉ እዛ ላይ ለነሱ በደንብ አድርጎ ዱዓ ማድረጉ በላጭ ይሆናል። ሌላኛው ጥያቄ ብድዓና ሽርክ የሚሰሩ አባትና እናቶቻችን ከዛ ነገር እንዲቆጠቡ ብንመክራቸው እና ከዚህ ነገር እንዲቆጠቡ በመናገራችን ሐቃቸውን እንዳልጠበቀን ይቆጠራል ወይ? እኛስ እያወቀን ዝም ማለታችን አላህ ዘንድ ተጠያቂዎች እንሆናለን ወይ የሚል ጥያቄ ነው። ወላጆች ወንጀል ሲሰሩ አይታችሁ ዝም በሉ የሚል ሸሪዓ የለም። በጥቅሉ ወንጀል ሲሰራ የታየ ሰው በሙሉ ወንጀሉን ማውገዝ ግዴታ ይሆነብናል። አላሁመ ኢላ ወላጆች ወንጀል ሲሰሩ እነሱን የምናረምበት መንገድ እና ሌሎችን የምናረምበት መንገድ ሙሉ በሙሉ ተመሳሳይ ሊሆን አይገባም። ወላጆችን ስንመክር ለየት ያለውን ክብራቸውን ከመጠበቅ ጋር ሊሆን ይገባው። እነሱ ላይ ጠንከር ማለት አስፈላጊ አይደል። ለወላጆችህ ተናነስ ዝቅ በልብሏል። ሸሪ ሽርክ በሚሰሩበት ቢድሃ በሚሰሩበት ጊዜ የቢድሐውን አስከፊነት የሽርኩን አስከፊነት ከማስረጃ ጋር መንገርና በሽርክና በኩፍር የሞተ ሰው አላህ ዘንድ ተባረከ ወተዓላ ምን እንደሚጠብቀው ማሳወቅ ለባሮች እንደምናደርገው ሁሉ በል ከዚያ በበለጠ መልኩ ለእነሱ ልናደርግ ይገባናል። እነሱን መምከሩ ሐቃቸውን ከመንካት አይቆጠርም። በለኛ ላይ ካላቸው ሐቅ አንዱ ለእነሱ ጥሩን ነገር መመኘትን፣ ከነሱ ከእነሱ አደጋን መከላከልን በሽርክ ላይ በመሞት ምክንያት ከሚመጣው የጀሀነም እሳት የበለጠ አደጋ ምንም የለም። ዱንያ ላይ ወደ ገደል እየሄዱ አይተን ዝም እንደማንለው፣ እሳት አደጋ ያለበት ቦታ ላይ አይተን ዝም እንደማንላቸው ሁሉ ሽርክና ኩፍርን ቤድአን በመስራታቸው አይተን ዝም እንላቸው አይገባም፣ አኺራ ላይ ከሚያስከትለው መዘዝ አንጻር። ሆኖም እነሱን መገልመጥ እነሱን ማመናጨቅ አስፈላጊ አይደለም። ሌላኛው ጥያቄ በሀገራችን ልጅ ሲድሩ ቀን መርጠው ነው። ለምሳሌ እሁድ፣ ማክሰኞ፣ ሐሙስ ካልሆነ አይሰረግም። ቀንን መምረጥ በተመለከተ በዲናችን ምን ያክል ድጋፍ አለው የሚል ጥያቄ ነው። በዲኑ ኒካህ ለማሰር ተብሎ የተገደበ ወርም ይሁን ቀን የለም። በየትኛውም ቀን በየትኛውም ወር በየትኛውም ሰዓት ላይ ኒካህ ማሰር መጋባት ይቻላል አላሁመ ኢላ አንዳንድ ፉቀሃዎች ጅሙዓ ቀን ከአሱር በኋላ ኒካሕ ማሰር የተሻለ ነው ብላ ይወደዳል ብላ ይህንንም ያሉት በዚህ ዙሪያ ራሱን የቻለ ሐዲስ ወይም ደንጋጌ ኖሮ ሳይሆን ጅሙዓ ቀን የተባረከ ቀን ከመሆኑ አንፃር፣ ጅሙዓ ቀን ዱዓ መቅቡል የሚሆንበት ዕለት ከመሆኑ አንፃር እና በተለይም ከአሱር በኋላ የጅሙዓ ዱዓ መቅቡል የሚሆንበት ወቅት ነው የሚል በርካታ ደሊል ስላለ በዛ ሰዓት ላይ ኒካሕ ታስሮ ባረከ አላሁ ለኩማ ወባረከ ዓለይኩማ ወጀመዐ በይነኩማ ፊ ኸይር መባሉ ጋብቻቸው የተባረከ እንዲሆን ይህ ዱዓ መቅቡል እንዲሆን ያደርጋል በማለት ጅሙዓ ከአሱር በኋላ ኒካሕ ቢታሰር በላጭ ነው ያሉ በርካታ ፉካሃዎች አሉ። ሱና ነው አይደለም ያሉት እነሱም ቢሆን ሙስተሐብ ነው ተወዳጅ ነው ነው ያሉት። ሱና ነው እና ሙስተሐብ ነው ሰፊ ልዩነት አለው። ሱናን የሚባለው ነብይ ሰለላሁ ዐለይሂ ወሰለም ራሳቸው ካደረጉት አልያ ሲደረግ አይተው ዝም ካሉ አልያ ደግሞ አድርጉት ብለው ካዘዙ ነው። ነብይ ሰለላሁ ዐለይሂ ወሰለም በዚህ ወር በዚህ ቀን ብለው ጠብቀው ጋብቻቸውን የመሰረቱበት አጋጣሚ እንዳለ የሚያሳይ ደሊል የለም። ባገኙት አጋጣሚ መንገድ ላይም ሀገር ላይም ንካህ ያደርጉ ነበር። አላሁመ ኢላ እናታችን ዓኢሻ ረዲየላሁ ዐንሃ ነቢ ሰለላሁ ዐለይሂ ወሰለም እኔ ላይ ንካህ ያሰሩት በሸዋል ነው ከእኔ የተጋባ ነውም በሸዋል ነው በማለት ከእሷ ጋር ግንኙነት ያላቸው የሚቀርቧት ሰዎችን በሸዋል ንካህ እንዲያስሩ የምትወድበት ሁኔታ ነበር። በተረፈ በዚህ ሰዓትና በዚህ ቀን አትሰሩ፣ በዚህ ወር አትሰሩ የሚባል ነገር የለም። አንዳንድ ሰዎች በተለያዩ ነገሮች በመጥፎ ገዴ ማለት ችግር አለባቸው በጥር ወር ንካህ አትሰሩ፣ ወይም እግሌ በሚባለው ወር አትጋቡ ያሉ የሚያስተነቅቁበት ከወሩ ሸርን የሚጠብቁበት ሁኔታ አለ። ኸይር እሚሆን ሸር አላህ ቅድሮት እንጂ ሊከሰት አይችልም። የትኛውም ጊዜ ኒካህ ማሰር ይቻላል። በእሁድ ማሰርን በተመለከተ እሁድን ቀን ሆን ብሎ ጠብቆ ማሰሩ ከክርስቲያኖች የእርፍት ቀን ሳምንታዊ በዓል ለመመሳሰል በሚል ንያ ከሆነ በተወሰነ መልኩ ሊጠላ ይችላል። ወላክን ሰዎች የሚመቻቸው ሰዎች መገናኘትና መሰብሰብ የሚመቻቸው በዛ ቀን ስለሆነ ብቻ ብለው እሁድ ቀን ኒካህ ቢያስሩ ችግር የለውም። ላክን እሁድ ቀን የክርስቲያኖች የረፍት ቀን ነው ልክ እንደ ሙስሊሞች ሳምንታዊ አመት ባል ጁሙዓ የካፍሮች ሳምንታዊ አመት ባል ነው በሚልና ይሄም በመደገፍ በዚህም በማመን ከሆነ የሚደረገው ተገቢያ አይደለም፣ ከነሱ ጋር መመሳሰል ይሆናል እንላለን። ሌላኛው ጥያቄ ለውበት ተብሎ ጥርስን ማስተካከል በሸሪሃ እንዴት ይታያል? የሚል ጥያቄ ነው። ጉድለትና እንከንን፣ ችግርን ለማስወገድ ብሎ ከሆነ ጥርስን ማስተካከል ይቻላል፣ ምንም ችግር የለውም። የወለቀ ጥርስ ካለ ለወንድም ይሁን ለሴት፣ በወርቅም ይሁን በሌሎች መሰል ነገሮች ማስተከል ይቻላል። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አፍንጫው የተቆረጠ ሰው ከብር አፍንጫ አሰርቶ ሽታ ሲያመጣ ከወርቅ እንዲያሰራ የፈቀዱበት ሁኔታ አለ። ወላከን ለውበት ብቻ ለማማር ብቻ ብሎ ማድረጉ እንደሚከለከል ፉካሃዎች ይጠቅሰዋል። ለውበትና ጉድለትን ለማስወገድ የሚለው በምንድን ነው? ምን ለየው የተባለ እንደሆነ ጥርስ በጣም ተወለጋግዶ አሊያ ደግሞ በጣም ተራርቆ በቅሎ ሲታይ በጣም የሚያስጠላና እንዲሳቀቁ የሚያደርግ ከሆነ ይሄ ዐይብ ይባላል፣ ጉድለት ይባላል። ይሄን ለማስወገድ ማስተካከል ይቻላል። እንደዚሁ ግን እኔ እንደምፈልገው አይደለም ወይም በጣም የሚያምር አይደለም፣ በማለት ጥርስን ማስተካከል አስፈላጊና ተገቢ አይደለም። ለዚህም ወጪ መውጣት አይቻልም። የአላህ ተባረከ ወተዓላ ተፈጥሮ መቀየርም ይሆናል። ይሄኛው ጥያቄ ሴት ልጅ እግሯ ላይና እጇ ላይ ያሉ ፀጉሮችን ለውበት ብላ ብታነሳ በሸሪዓ እንዴት ይታያል የሚል ጥያቄ። ሰውነት ላይ ያሉ ፀጉሮችን በተመለከተ አንሱ ተብለን የታዘዘን ፀጉሮች አሉ። አታንሱ ተብለን የተከለከለን ፀጉሮች አሉ። አንሱም አታንሱም ያልተባለ ዝም የተባሉ ፀጉሮች አሉ። አንሱ የተባሉትን ማንሳት ግዴታ ነው። ብብት ላይ ያለን፣ ሀፍረተ ገላ ላይ ያለን፣ የወንዶች የላይኛው ከንፈራቸው ላይ ያለን ጠጉር ማንሳት ግዴታ ነው። አታንሱ የተባለው የወንዶችን ጺም መቁረጥ ወይም መላጨት፣ እንደዚሁ የሴትን ልጅ ፀጉር መላጨትና መቁረጥ የተከለከለ በመሆኑም ሴት ልጅ የራሷን ፀጉር ማንሳት አትችልም። ቅንድቧን ማንሳትም ይሁን መቀነስ አትችልም ልብትና ፍርተ ገላ አካባቢ ላይ ያለውን በየጊዜው ማንሳት ግዴታ ይሆንባታል ሱና ነው ግዴታ ክላፉ እንዳለ ሆኖ ከዚህ ውጭ ያለውን ጸጉር እግር ላይ ያለው እጅ ላይ ያለውን የቆዳ ችግር አለማምጣቱ ከተረጋገጠ ማንሳት ይቻላል ሌላኛው ጥያቄ ክርስቲያን ጎረቤቶችና ዘመዶች አሉኝ የኛም የእነሱን በዓል ጊዜ አብረን እናሳልፋለን ጠርተውን ስንቀር ይቀየማሉ ከነሱ ቤት ሄዶ እነሱ ያዘጋጁትን ምግብ መብላት ሐራም ይሆናል ወይ? እኛ ሙስሊሞች በክርስቲያን ወገኖቻችን ላይ ምን አይነት ሐቅ አለብን? ለነሱ ሲቸግራቸው መርዳትስ፣ ለነሱ መልካም ነገር መስራት አላህ ዘንድ አጅር ያስገኛል ወይ የሚል ጥያቄ ነው። የካፍሮች ዓመት በዓል ከእምነታቸው ጋር የተያያዘው ከሆነ እዛ ላይ ሄዶ መሳተፍ ወንጀል አላህ ተባረክ ወተዓላ የሱን ደጋግ ባሮችን ባህሪ ሲዘረዝር ወለዚነ ላ የሽሀዱነ ዙረ ወኢዳ መሩ ቢለዊ መሩ ኪራማ ብላ ይህንንም በርካታ መፈስሮች በካፍሮች ዓመት በዓል ፈስረውታል። ውድቅ የሆንን ተግባር ውድቅ የሆንን ንግግር ሲያዩ ራሳቸውን አክብረው የሚያልፉ ናቸው። እንደዚህ አይነት ነገር ላይ ማይሳተፉ፣ ማይቀላቀሉ ናቸው ተብላ። ዓመት በዓሉ ከእምነት ጋር የተያያዘ በሚሆንበት ጊዜ ሄዶ መሳተፍ እምነቱን ማጽደቅ ነው የሚሆን። ኩፍርን ማጽደቅ ነው የሚሆን። ከዚህ ውጪ ያሉ ሙናሰባዎችና አጋጣሚዎች ላይ ግን መሳተፍ ይቻላል። ሰርጋቸው ላይ ከሸሪያ የሚጋጭ ነገር እስከሌለበት ድረስ ዘፈን፣ ኸምርና መሰል ነገሮች እስከሌሉበት ድረስ ማለት። እንደዚሁ ደግሞ አዲስ ቤት ገዝተው ግብዣ ቢያዘጋጁ አልያ ደግሞ ልጆቻቸውን ቢያስመርቁ ውስጡ ላይ ሞንከርና ወንጀል እስከሌለ ድረስ ከጠሩ ቢኬድ ችግር የለም። ጎረቤት ስለሆኑ ሄደው እንኳን ደስ አላችሁ ቢባል ችግር የለም። አመት ባላይ ግን ሄዶ መሳተፍ ይከለከላል። ምግብ የላኩ እንደሆነስ መብላት ይቻላል አይቻለም? ራጅሑ ይቻላል። ከእናታችን አይሻ እንደዚሁ ደግሞ ከአሊ ከሌሎችም ሰሐቦች የተገኙ አታሮች አሉ፣ ደሊሎች አሉ። ለእምነታቸው ብለው ያረዱት ስጋ ሲቀር ማለት ነው። አሊ ረዲየላሁ ወአንሁ ከፍራፍሬው ተቀብለው ይበሉ እንደነበረ የሚያሳይ ደሊል አለ። ስጋውን በተመለከተ ለእምነታቸው ብለው ያረዱትን መብላት ሐራም ነው አይቻለም። ለእምነት ሳይሆን ዝም ብለው ለመበል ያረዱትን በተመለከተ ኺላፍ አለበት ራጅሑ ከአላህ ውጭ ያለ ያለና ካስም ጠርተው እስካረዱት ድረስ በስም አብ ወወልድ በመንፈስ ቅዱስ ብለው እስካረዱ ድረስ መብላቱ ይከለከላል። ለኩፍር በዓል ብለው ያረዱት ሲሆን ደግሞ እጅጉኑ የፈፋ ይሆናል። ከስጋ ውጭ ያለውን ተቀብለው መብላት ይቻላል። ለነሱ በምናደርገው መልካም ነገር አጅር እናገኛለን ወይ? የተኛውም ጉበት ላለው አንጀት ላለውና ነፍስ ላለው ነገር ላደረግነው በጎ አድራጎት አላህ ተባረከ ወተዓላ አጅር ይሰጣ። ውሻን ያጠጣችን ሴት አላህ ተባረከ ወተዓላ ምሯታል፣ ይቅር ብሏታል። ነቢያችን ሰላ ሰለም በነገሩን መሠረት ጎረቤታችን ዘመድ ከሆነ የጉርብትናና የዝምድና ሐቅ ይኖረው፣ ጎረቤታችን ሙስሊም ከሆነ የጉርብትናና የሙስሊምነት ሐቅ ይኖረው፣ ጎረቤታችን ካፍር ከሆነ ከሙስሊም ውጭ ከሆነ የጉርብትና ሐቅ ይኖረው፣ ከእኛ በኩል መጥፎ ነገር እንዳይደርስበት አዛ እንዳይሆን ማድረግ ሲቸግረው መርዳት ሲያመው መጠየቅ፣ እኛ ላይ ካለው ሐቅ በጥቂቱ የሚጠቀስ ነው። ሌላኛው ጥያቄ የሚሰራው ሸሪካ ውስጥ ነው። ሁልጊዜ ግዜ ስራ አይሄድም። የማይሄድበት ምክንያት ኃላፊው ሁልጊዜ ስለማይመጣ ስለማይመጣና ስለማይቆጣጠር ነው። ማን ሄደ ማን ወጣ አያይም። ይህ ሰው ደሞዝ በመጣ ሰዓት ደሞዙን ይወስዳል። ይህ የሚወስደው ደሞዝ ሐራም ይሆንበታል ወይ የሚል ጥያቄ ነው። አንድ ሰራተኛ ሲቀጠር። በቀን ስምንት ሰዓት ሰርተህ ይሄን ያክል ደምወዝ ይሰጣሃል፣ አስር ሰዓት ሰርተህ ይሄን ያክል ደምወዝ ይሰጣሃል ከተባለ ውል ሲፈራረም የተጠቀሰውን ሰዓት በሙሉ ስራው ላይ ስራ ቦታ ላይ ሆኖ ማሳለፍ ግዴታ ይሆንበታል። ኃላፊው ቢቆጣጠረውም ባይቆጣጠረውም ማለት ነው። መስሪያ ቤት ሳያስፈቅድ ከስራ ሰላሳ ደቂቃ አንድ ሰዓት ቢቀንስ ደምወዝ በሚቀበልበት ጊዜ የሀቺን ያጎደላትን የአንድ ሰዓትና እና የግማሽ ሰዓትን ደምወዝ የመመለስ ግዴታ አለበት። እንደዚሁ ቢሮ ላይ ስራ የለም ብሎ ቤት ሊቀርም አይገባም። ስራ አለመኖሩን ራሱ እርግጠኛ ቢሆን ሄዶ እዛው ማሳለፍ ግዴታ ይሆንበታል። አላሁመ ኢላ ስራ ስለሌለ ነገ አልመጣም ብሎ ኃላፊውን አስፈቅዶ ፈቅደውለት ካልሆነ በስተቀር ማለት ነው። ሆኖም አለቃው ስለማይከታተል ብሎ ቤት የተኛ አሳልፎ ደሞዝ ሄዶ የሚቀበል ሰው ያለ አግባብ ነው፣ የሰውን ሐቅ ነው የበላ ያለው። ሲጀመር ቤት ስለተኛ የሚሰጡት ቢሆን። ሄዶ መቀጠርም አያስፈልግም። አንዳንዴ መሄዱም አያስፈልግም። ይሰራል ብለው ነው ደመወዝ እየከፈሉት ያለው። በመሆኑም ከእንዲህ አይነቱ ባህሪ መታቀብና፣ የሙስሊምን አኽላቅ መላበስ፣ አማናን መጠበቅ፣ ላለፈው ተውበት ማድረግ፣ በዚህ መልኩ የወሰደውን ደመወዝ አለቃውን፣ ኃላፊውን አነጋግሮ ማስተካከል ይጠበቅበታል። እማ ሐቂቃውን አስረድቶ አፍ እንዲሉት መጠየቅ ወይም ደግሞ ያለፉት ሰዓቶችን በሌላ ስራ መካስ ይጠበቅበታል። ወአላሁ ተዓላ አዕለም።